ሐዋርያ ሥራ ምዕራፍ ሶስትን ነው ማውራው ግን ምዕራፍ አንድ ኢየሱስ ክርስቶስ ከኔ ጋር አሁኑ ኢየሱስ ክርስቶስ ከሙታን ከተነሳ በኋላ አደለ ከሞት ከተነሳ በኋላ እኔ ሄዳለው መንፈሴን ምን ላለው እልክላችኋለሁ ከኔ ጋር አሁኑና ተናገረው፣ ምን ላለው እልክላችኋለሁ ምን የሚለውን የሚያጽናናውን መንፈስ አሌሉያ፣ የማይለያችሁ መንፈስ እልካለሁ ብሎ ኢየሱስ ምዕራፍ አንድ ላይ ተናግሮ እኔ ሄደው ምዕራፍ ሁለት ላይ ግን ባላምሳ በሚባልበት በዓል ቀን ይሄ በአመት አንዴ የሚከበር ትልቅ በዓል ነው እና የከተማ ሰው ሁሉ ይሄን በዓል ለማክበር ሁሉ ነገሩን ጥሎ የመጣበት ቀን ነው እና እነ ጴጥሮስ ደግሞ የሰሙት አንድ ቃል አለ። ምን የሚል ቃል ሰምተዋል? ኃይልን ሳትቀበሉ ከኢየሩሳሌም አትውጡ የሚል እና እነሱ ደግሞ በዓለ አምሳ ረስተውታል። ኃይልን ሳንቀበል አንወጣም ብለው ሰው ሁሉ በበዓል ቀን ውጪ ሲንጫጫ፣ እነሱ ግን በውስጥ መንፈስ ቅዱስን ይጠብቁት ነበረ። እና የሚጠብቁት መንፈስ ባልጠበቁት ቀን ባላምሳ በሚባልበት ቀን አይደል የመጣው። እና የሚገርመኝ ነገር ሰው ሁሉ በበዓል መንፈስ ውጭ እየጮሆነ ያለ እና ሰው ሁሉ እንጫጫል የሰው ጩኸት ብዙ ነው። ግን የሚገርመው ነገር የሰውን ሁሉ ጩኸት የሚያስቆ የአስራ አንዱ ጩኸት ነበረ። አንድ ሰው ጮኸ አሜን ይላል። የሁለት ሺህ አስራ ስምንት ውጪ ላይ የሚጮኸውን ጩኸት የሚያስቆም የእግዚአብሔር ደመና ይመጣል። ለዚህ ቤተ ክርስቲያን ለአንቺ ቤት ለአንቺ ህይወት፣ ኢየሱስ ክርስቶስ የውጭውን ጩኸት የውጭውን ጫጫታ የሚያስቆም መንፈስ ቅዱስ በኃይል ይመጣል። የገባው ጮ አሜን ይላል። ከጎናችሁ ላለ ሰው ጨብጡትና፣ ኃይለኛ የእግዚአብሔር እጅ ይመጣልሃል በሉት። የጌታ መንፈስ ይመጣልሃል። አሮጌ ነገርህን የሚመታ መንፈስ ይመጣል። ወደ አዲስ ክብር የሚያስገባ ኢየሱስ ጌታ ነው። ሃሌሉያ ስጩና አሜን በሉት። ሃሌሉያ 2018 እንደዚህ ይሆናል እግዚአብሔር አዲስ እግር ይሰጣችኋል ያው ትንቢት ነው ጌታ ንገሪልኝ ያለኝ ነው አዲስ ነገር ከናንተ ውስጥ ይወጣል አዲስ አቅም ከናንተ ውስጥ ይወጣል አዲስ ጉልበት ከናንተ ቤት ውስጥ ይወጣል አዲስ ቅባት ከአንቺ ውስጥ ይወጣል አንድ ሰው አሜን ይላል ከጎን ላለ ሰው ነካር አዲስ ነገር በሉስ በደንብ ስሙ ሐዋርያት ሥራ 3 ላይ ከልጅነት ጀምሮ ከእናቱ ማህፀን ምን? የነበረ ሽባ የነበረ ሰው ከምን ጀምሮ? ይሄ ሰውዬ ከልጅነት ጀምሮ የሚሄዱ አያውቅም። የሚሄድ ሰው ግን ያውቃል እግር አለው ግን እንዳለው አያውቅም። ስለዚህ እነ ጴጥሮስ ትኩር ብለህ ይሄን ሲሉት እሱ የሆነ ነገር እየጠበቀ እያለ እንደዚህ ነው ያሉት። ከልመና የሚያወጣ አረጮ። አንድ ሰው አሜን ይላል። አረጩና አሜን በይ ዛሬው ከቤተሰብ ከዘር ከሽ ፓራላይዝ ካደረገ ነገር ጌታ ያወጣሃል። የሚያምን አንድ ሰው አለ ወይ? ጮሜን የሚል ጩና ነገ ስለዚህ ምን አሉ? ብር ብርና ወርቅ የለንም አላቸው። ከሐዋርያቶች መካከል አንድም ድሃ የለም ነው የሚለው ሁላቸውም ባለጸጎች ናቸው። ግን የምንሰጥህ ገንዘብ ከልመና አያወጣህም ነው ስለዚህ የምንሰጥህ ግን አንድ ነገር አለ እኛን እንኳን እግር የሰጠን እኛን አቅም የሰጠን እኛን ታላላቅ ቦታ ያስገባን እኛን ሃያላኖች ያደረገን እኛን ብርቱ ያደረገን እኛን ሰራዊት ያደረገን እኛን ከአሳ ሰፈር ያወጣን ኢየሱስ ኢየሱስ ያድናል። ስለዚህ ኢየሱስን እንሰጣለን። ከጎናችሁ ላለ ሰው ነካርጉትና ኢየሱስ ስጦታ ነው በሉት። የሚሰጠን ዛሬ አንድ ነገር ልበላችሁ ሰው ኢየሱስ ሲባል ማያለቅስ ከሆነ ኢየሱስ ሲባል የሆነ ነገር ማይነካው ከሆነ ጤነኛ አይደለም። ስለዚህ ኢየሱስ የሚተርፍ ነው፣ የሚተረፈረፍ ነው፣ ለዘርዘር የሚሰጥ ነው። እስኪ ጩና አንድ ሰው አሜን ይላል። ከጎና ጮና አንድ ሰው ለዘርዘር የሚተርፍ ነው። ለልጆች የሚተርፍ ነው። ሀብት ነው። ወንዝ ነው። ምንጭ ነው። የሚሄድ ነው። ለትውልድ የሚተርፍ ነው። የሚትረፈረፍ ነው። ጽዋን ሶመን ይላል! ኢየሱስ ያትናል። ሃሌሉያ። ስለዚህ በዚህ ኩሩ መኪና ገዝታችሁ አትኩሩ። ቤት የሰራችሁ ቀን አትኩሩ። የጌታ በመሆን ብቻ አስፋልቱ ሙላ የገባ ጨዋ ሜን ይላል አሁን ተቸግረናል እኮ አስባልት የሞሉ ሁሉ የምድር ሰዎች ናቸው። ብራዘር ምድር እንኳን የኛ አባት ናት። የገባ ጮሜን ይላል። ምድር የጌታ ናት። ሰፈ ከተማ የጌታ ነው። ሀገር የጌታ ነው። የገባ ጮሜን ይላል። ጮናስ ሲያፌን በለሽ ኢየሱስ ያድናል። ስለዚህ በጌታ ኩሩ አሜን። በጣም ጌታ ፊት ነው ምላችሁ። በጣም ዘመን የዚህ ዘመን ሰው ነው ለመባል የጌታ መሆን ብቻ አልሰማችሁኝ? ከጎን ላለው ሰው ነካ አርገውና የዚህ ዘመን ሰው የጌታ ሰው ነው በሉት። የጌታ ሰው ነው፣ ከክርስቶስ ጋር የሚኖር ነው፣ ንጹሕ ሰው ነው በሉት። የጌታ የጌታ የሆነ ሰው ብቻ ነው ጽ አንድ ሰው አሜን ይላል። አሜን ኢየሱስ ያድናል። ይኸውልህ እየፈራን አንኖረም፣ እያስፈራን ነው የምንኖረው። በእኛ ያለው ኢየሱስ የሚያስፈራ ነው። ከእኛ ጋር ያለ ልዑል የሚያስደነግጥ ነው። የገባው ጽ አሜን ይላል። ስለዚህ እንደዚህ ነው ያሉት በናዝሬቱ በኢየሱስ ስም ተነስና፣ ምንበል ተረጫችሁ፣ ተናገሩ እንደምንም ጮሽ ተናገሩ። በናዝሬቱ በኢየሱስ ስም ተነስና ተመላለስ ሲሉት፣ በደንብ ስሙ፣ ከሰማይ የመጣ ገር የለም። የነበረ ነው። ብዙዎቻችሁ አሁን በዚህ አመት የሆነ ነገር እየጠበቃችሁ ነው። እግዚአብሔር 2018 የሆነ ነገር ያደርጋል ብሎ ከሰማይ የሚመጣ የለም፣ ባንቺ ውስጥ ያለው ነገር ይነሳል አቅምሽ ይነሳል። እግርሽ ይነሳል። ጉልበትሽ ይነሳል። ጾስያን ሳሜን ይላል። ከጎናችሁ ላለው ሰው ነካ አርጉትና እግር አለኝ በሉት። አቅም አለኝ በሉት። አብሮኝ ያለ ነገር አለ። አዲስ አቅም አለኝ። አዲስ ኃይል አለኝ። አዲስ መንፈስ አለኝ። አዲስ ጉልበት አለኝ። አዲስ አሜን ይባላል። ኢየሱስ ያድናል። ተባረኩ። ስለዚህ ከሰማይ የመጣ ሰው የታጠፈ ነው ተዘረጋ ይላል። ከዛ እግሩ ቁርጭምጭሚቱም ጸናችለት፣ ወደ ላይም ዘልቆ ምን አለ ቆመ ይል ና ተንገዳገዳ ይል ያሌደ እግር ነው። መሬት ያረገጠ እግር ነው። በጣም ንጹህ እግር ነው። ኢየሱስ ያድናል። አንዳንድ ሰው እዛ ነው ያለው። ሐዋርያ ሥራ ምዕራፍ ሶስት ላይ ብራዘር፣ ላንተ ነው የማወራው። አረጭቡና አሜን በል ያንተኑ እግር ነው የምናገረው። ያልተንቀሳቀሰውን አቅምህን ነው ምነግረህ፣ ያልተንቀሳቀሰውን እግርህን ነው ምነግረህ። የገባው ጮ አሜን ይላል። አንድ ሰው ካታረፍኩ ዛሬ ቀላል አይደለም። ጮ፣ አንድ ሰው አሜን ይላል። ስለዚህ ያልተንቀሳቀሰ፣ ያልሄደ፣ ያልተራመደ፣ መሬት ያላየ እግር ነው። እኔ ልጆች ወልጅ አለው። ልጆቼ የመጀመሪያ መንቀሳቀስ የሚጀምሩት መነሳት የሚጀምሩት ልጆች የወለዳችሁ ይገባችኋል። ያልወለዳችሁም የቤተሰብ ልጆች ያያችኋላችሁ ከአስር ወር ወይ ደግሞ እስከ አስራ ሁለት ወር ባለው ጊዜ ውስጥ ብድግ ማለት ከዛ የመወደቅ ለምን? አንደኛ እግሮቻቸው አልጠነከረም። ሁለተኛ ደግሞ እንዲንገዳገዱ የሚያደርጋቸው መሄድን አቁትም እየለመዱት ነው። እና ሰውየው ሄዱ አቅም ግን የሆነ ተንገዳገደ ግን አይልም አራካሳኪ ለምንድን ያልተንገዳገደው ካላችሁ ከሰማይ የመጣ ነገር አይደለም፣ የነበረው ነው። እስቲ አንድ ሰው ጮ አሜን ይላል። ዞር በልና ከጎን ላለ ሰው አለ በሉት አለ እግር አለ አቅም አለ ቅባት አለ ገየው መነገር ትችላለህ፣ መስራት ትችላለህ፣ መባረክ ትችላለህ፣ ማገልገል ትችላለህ፣ መውጫ ትችላለሽ፣ መውረስ ትችላለሽ። ጮ አንድ ሰው አሜን ይላል። ኢየሱስ ያደናል። ስለዚህ አልተንገዳገደም። እግሩም ቁርጭምጭሚቱም ጸናችለት ወደ ላይም ዘልቆ ምን አለ ጩኡና ተናገሩ ምን አለ ቆሜ ይልና የሚገርም ነው ለማኝ ነው መልካም በምትባልበት ሰፈር እየመጣ የሚቀመጥ ነው ሰው የሚያመጣው ሰው ነው ግን ደግሞ ብዙ ህዝብ ምጽዋት ሰጥቶት አልፈውታል ያቁታል ሰው ሁሉ ገብቶ ቤተ መቅደስ ሲሞላ ታላላቅ ኢየሱስ ጋር የዋሉ ከነ ጴጥሮስ ጋር ነው የሚመጥን አሉ ኢየሱስ ያድናል። እስቲ የገባው ብቻ አሜን ይላል። ይሁ ዘንድሮ እንደዚህ ነው የሚሆነው። ከተራ ምናምንቴ ጋር አትገባም። አሜን ላላችሁ ታያላችሁ። አሜን ኢየሱስ ያድናል። ኢየሱስን ከሚፈሩት ጋር፣ ኢየሱስን ከሚያከብሩት ጋር፣ ከታላላቆች ጋር፣ ከአያላኖች ጋር የገባው ጮ አሜን ይላል። ኢየሱስ ያድናል። ስለዚህ ይሄ ሽማ ሰው ወደ ቤተ መቅደስ የገባው እንዳይገባ ተከለከለበት። የገባው ከተራ ሰዎች ጋር አይደለም ከነ ጴጥሮስ ጋር አለ። ኢየሱስ ያድናል። ወደ ውስጥ ምን አለ ገባ ይላል። እና ሰው ሁሉ በመስታወት እያየው እሱ አይደለም እያለ ነው እየተነጋገረበት ነው። እግዚአብሔር በህይወታችሁ ላይ የሚነጋገሩባችሁ ነገር ያደርጋል። 2018 እንደዚህ ነው የሚሆነው። እሷ ናት እሷ አይደለችም። እንዴት ሆነ? እንዴት ሆነላት? እንዴት እግሯ ተነሳ? እንዴት አቅሟ ተነሳ? እንዴት ጉልበቷ ተነሳ? እንዴት እግዚአብሔር ረዳት የሚባል ነገር በቤታችሁ ያረጋል፣ በህይወታችሁ ላይ ያረጋል። የዛሬ አንድ መልእክት ተነግራችኋለሁ። 2018 አትለምኝም አራካ ማሳኪያ አትለምንም። ኢየሱስ ጌታ ነው። ስለዚህ ወደ ተከለከለበት ወደ ውስጠኛው ገባ። ሁለተኛው ሶስተኛው ምዕራፍ ይሄ ነው የመጀመሪያ መነሳቱ እግሩ ነው ሁለተኛው የተከለከለበት መግባቱ ነው ሶስተኛው ግን እያመጡ የሚያስቀምጡ ሰዎች ነበሩ በመለመኑ ደስ የሚላቸው መነሳቱ ደስ የማይላቸው አሉ እኮ አንዳንድ ሁሌ እዛ ሰፈር ስትቀመጥ ደስ የሚላቸው ለወጥ ስትል የሚያማቸው ኢየሱስ ያድናል እስቲ ከጎን ላለ ሰው ዞር በላ ዘንድሮ አያገኙህም በሉት የትሄዶ ነው ይባላል። በሉት 2018 አያገኙሁም በሉት ንገር ልኝ ንገርልኝ ልኝ ጨብጠሽ ንገርልኝ አይኑን እያየሽ አያገኙሽም በሏት፣ አያገኙሽም የትሄደች ይባላል የደረሰ ትባላለ። ጨዋ ሰው ሲያምን ይላል። መነሳቱን የማይወዱ በሽባነቱ ኑሯቸውን የሚያጧጡፉ ሲመጡ የለም የትሄዶ ነው። ገባ ወደ ውስጥ ወደ ተከለከለው ገባ። አራካ ማሳኪያ ይው ጌታ ምስክር ያገለገልኩት ያገለገልኩት እግዚአብሔር ምስክር ነው። ታያላችሁ። አንዳንድ ሰዎች የተወራረዳችሁ ሰዎች እግዚአብሔር ፊት 2018 እንዲህ አልቀጥልም ያላችሁ ሰዎች እግዚአብሔር ስለ እናንተ የሆነ ነገር ያደርጋል። የሆነ የሚሰማ ነገር አለ። የሆነ የሚሰማ ነገር በቤታቸው ያደርጋል። ጨዋድ ሶስ አሜን ይላል። ለዚህ አደለ? የኢዮብን መጎብኘት ሰምተው የሚል ቃል አለ ወዳጆቹም ጠላቶቹ ምን አሉ? መጡ። እንዲሰማ ያደረገው ኢዮብ አይደለም። ተሰማከ። አሜን ሲዞር በለ ይሰማል በሉት። አልሰማውም። ጨጩና ነገሩ ይሰማል በሉት። ስላንተ ሞት አይሰማም በሉት። ሀዘን አይሰማም፣ መልካም ወሬ ይሰማል፣ መዝሙር ይሰማል። እግዚአብሔር እንደጎበኘሽ ይሰማል፣ እግዚአብሔር እንደደረሰልሽ ይሰማል፣ እግዚአብሔር እንዳየሽ ይሰማል። ጾስ አንድ አሜን ይላል። ተሰማ ስለዚህ ለምን ደዋል ባስቀመጡት ቦታ አረባ ዓመት ሁሉ ሲያስቀምጡት እያነሱ መመለስ ለዚህ አደለ ያዕቆብ ሀያ ዓመት አደለ ላባጋ ዋጋ የከፈለው ሀያ ዓመት ሁሉ እድሜውን በልተዋል። ሲፈልግ በሊያና በራሄል እያስፈራራው ጊዜውን እየቀየረ ሲፈልግ ደግሞ ደሞዙን እየቀያየረ ስድስት ዓመት አስራ አራት ዓመት ለሚስት ግን በሀያ ዓመቱ የእግዚአብሔር ድምፅ ሲመጣ እና ያዕቆብ ከእግዚአብሔር ጋር ተስማምቶ ሊያና ራሄልን ድርሻውን ይዞ ሲወጣ ላባ ሲመጣ ያዕቆብ የለም። ዞር በሉና የለህም በሉት። አንዳንድ ሰው ባያምንም ዛሬ እኛ እንናገርለት። ዘመንህን የበላ ነገር አያገኝህም በሉት። ጊዜህን የበላ፣ እድሜህን የበላ፣ ታይምህን የበላ፣ ሰዓትህን የበላ እዛው አገኘዋለሁ የሚል መንፈስ ዛሬ አያገኝሽም። የሆነ ነገር ዛሬ ይላቀቃችኋል። የሆነ ነገር ዛሬ ይሸኛል። ጩና አሜን። በሽ ኢየሱስ ያድናል። ስለዚህ በሀይ መቱ ሲመ ሃያ ዓመት ሁሉ ጉልበቱ ሲበላ ለምዶ አላ። በየአመቱ ሲመጣ ያዕቆብ የተቀመጠበት ቦታ ነው ያለው። በሀያ ዓመቱ ግን ላባ ሲመጣ ያዕቆብ የለም። የት ሄዶ ነው አለ ሄዷል። አሜን። ከባርነት አምልጧል። ዘመኑ እዛ ከተቀመጠበት አለ የት ሄዳል? ካልክበት ቦታ ርቆ ሄዷል። እንዳይገኝ ጥሎ ሄዷል። አሜን ይባላል። ከዛ በኋላ ላባ እንደዚህ ያለ አገኘው አለ ለምንዶ አላ እየሮጠ ማግኘት ለምዷል። አኩርፎ በሄደ ቁጥር ይመልሰዋል። የዚህ ቀን ግን አገኘዋለሁ በሰይፎ መልሰዋለሁ ሲል እግዚአብሔር ከቤት ሳይወጣ ላባን ማስጠንቀቅ ይችል ነበር። ግን እግዚአብሔር እንዲህ ያለ አምላክነቱን ማሳየት ፈለገ። አባትነቱን ማሳየት፣ አብሮት ያለ ማን እንደሆነ ማሳየት ፈለገ። እግዚአብሔር ትልቅነቱን ማሳየት ፈለገ። ዛሬ ማታ እንደዚህ ይሆናል። እግዚአብሔር ዘመናችሁን የሚበላውን አውሬ ዛሬ ሌሊት ይበቀልልሻል። ጾሻ መንበይ ቻሎሳ ካማራዲያ እና ሃያ ዓመት ሁሉ የበላውን ዘመን በሰባት ቀን እግዚአብሔር ማጣጣት ፈለገ። እየበረረ ደረስኩበት ሲል እግዚአብሔር በሰባተኛ ቀን ደረሰና ያዕቆብን መንካት እኳ ትችልም አለ። ከቤት ሳይወጣ ማለት አይችልም። የሚችል ነበረ ግን፣ እግዚአብሔር እንደዚህ አለ። የተጉዘህ ነው የምነግርህ አሉ እሱ ጋር ስደርስ ነው የምነግርህ። ኢየሱስ ያድናል። ዛሬ እንደዚህ ይሆናል። ዛሬ ሌሊት ትንቢት ነው የምነግራችሁ። ዛሬ ማታ ከእናንተ ጋር እንዳይሻገር እግዚአብሔር ላባን ያስጠነቅቀዋል። ዘመንን የሚበላውን አውሬ ያስጠነቅቀዋል። የዘመንሽን ጠላት ያዋርተዋል። ጽሁ አንድ ሶስት አሜን ይላል ጨብጡትና ካንተ ጋር አይቀጥልም፣ በሉት። ተናገር። የሆነ ኮተት እየተራገፈ ነው። ካንተ ጋር አይቀጥልም። ዘመን የሚበላ መንፈስ አይቀጥልም። እድሜን የሚበላ መንፈስ አይቀጥልም። አትኖርም የሚል መንፈስ አብሮ አይቀጥልም። አይቀጥልም፣ በሉት። ኢየሱስ ያድናል። በሽታም አይቀጥልም። አሜን። የዘሬ ነው፣ የአጎቴ ነው፣ የወንድሜ ነው፣ የእንትና ነው እያላችሁ ያስቀመጣችሁት ነገር ዛሬ እንሸኘዋለን። እስቲ ጩና አሜን በሉ። እኛ የጌታ ነው አሜ የእናታችንም የአባታችንም እኛ ጋር ስራ የለው። ጩና አሜን በሉ። እንዴ አትበሉ። ጩዋቹ አሜን በሉ። ኢየሱስ ያድናል። አሜ ዛሬ ይሸኛል። ቁጭ የሚያደርግ መንፈስ ይመታል። ደስ የሚለው ሳይሳካል ሲቀር ሊበላህ የወጣው ነገር ዛሬ ይመታል። ኢየሱስ መጥቷል። ዛሬ ይዋረዳል። ኢየሱስ ወርዶልሻል። ዛሬ ይዋረዳል። ኢየሱስ ዝቅ ብሎልሃል። ዛሬ ይዋረዳል። ከአንቺ ጋር አይቀጥልም። ከአንተ ጋር አይቀጥልም። አብሮሽ አይኖርም። አብሮ አይሰነብትም። አብሮ አያመሽም። አብሮ አይውልም። አብሮ አይቆይም። ጽሆን ሶሲያሜን ይላል ዛሬ ለመገላገል የመጣ ሰው ብቻ እጁን አንስቶ አሜን ይላች የው ጌታ ፊት ነው እምላችሁ እንደ አሜናችሁ ነው የሚመጣው ጌታ አሌሉያ በሃያ አመቱ እግዚአብሔር መጣና ያዕቆብ ያዕቆብን መንካት አትችልም አሜን እኔ ገረመኝ ላባ ነው የሮጠ ሄዱ ያዕቆብዬ ልጆቼ ሳልሰናበት እንዴት ሮጠን የድክብኝ ብዬ ላገኘ መጣው ሲል እግዚአብሔር ደግሞ ከስርቆ ነጠጠው። አብራራ የመጣህበትን ተናግራ ነው የምትሄደዋሉ። ያኔው ደግሞ ዘለለና የአባቶች አምላካል አለ። ዛላ ሳኪያ አንድ ሰው ጨዋ አሜን ይላል። እስኪ በጌታ ጨዋቸው አሜን በሉ። ፈገግ በይና ጮሽ አሜን በይ። ኢየሱስ ያድናል። የአባቶች አምላካል በማለዳ መጥቶ ያዕቆብን እንዳት ነካ ብሎ ምን ብሎኛል? አስጠንቅቆኛል። ዘንድሮ አብራርቶ ነው የሚሄደው። አሜን ያላችሁ ታዩታላችሁ። እስቲ ከጎና ናቸውላለ ዞር በሉን አንዳንዱ አልገባውም፣ ነገ ነው የሚገባው። ዘንድሮ አብራርቶ ይሄዳል በሉት። አብራርቶ በረከትን የበላ እድሜህን የበላ ለማኝ ያደረገ፣ ስትነሳ ደስም አይለው፣ ስትወጣ ደስም አይለው። ዘር ላይ ያለ ቤት ላይ ያለ ቤተሰብ ላይ ያለ ትውልድ ላይ ያለ ያለበት ሰፈር ላይ ያለ ቢሮ ላይ ያለ ስራ ቦታ ያለ አብራርቶ ይሸኛል። አንድ ሰው ጮ አሜን ይላል። አብራርቶ ይሸኛል። ላራካ ማሳኪያ ሃሌሉያ እግር ቅባት ነው። አሜን። አዲስ እግር መሬት ያረገጠ እግር ይህን ንገሪያቸው ነው ያለኝ። 2018 አለኝ። በአዲስ እግር ይወጣሉ አለ። አሜን፣ አሜን፣ አሜን። ቆይ አሜን። ከእኛ ሰፈር ጭኝ ያመጣላቸዋለሁ። ርካሽ ነው ጨዋቹ። አሜን በሉኝ። ዞር በእና ከጎን ላለሱ አዲስ እግር በለው አዲስ አቅም አዲስ ጉልበት በ2018 በለው። በአዲስ አቅም ትወጣለህ። በአዲስ እግር ትወጫለሽ። በአዲስ ጉልበት ትወጫለሽ። በአዲስ ነገር ያረገጠ መሬት ያረገጠ ሀሌሉያ ስጩና አሜን በሉ። ሀሌሉያ የለም የሚል መንፈስ ይመታል። አሜን እግር የለም አቅም የለም እንትን የለም። ይህን መንፈስ መጥቼዋለሁ። አይታችኋል። ብላቴና ውጣና ሲለው የለም ይላል እየመጣ እ የለም ምንም የለም። ኢየሱስ ጌታ ነው። ግን ሰባተኛ ለአንድ ቃል ተናገረ። ከሰማይ አላለም ከባህር የምትወጣ ነው ያለው ኢየሱስ ያድናል። ሁለት ሺህ አስራ ስምንት ካልተጠበቀ ቦታ የሚወጣ የመንፈስ ቅዱስ ደመና፣ የመንፈስ ቅዱስ ደመና። አንድ ሰው ጮሜን ይላል። ራባ ቻላ ቦራዳካ ማሴካ አሌሉያ ትልቅ እግር አሜን። እንደዚህ ባሉልኝ በ2018 በሉት። የውጭ ጩኸት አይሰማም። ባሉት ጩን አድርገሉት። የውጭ ጩኸት አይሰማም። የመንፈስ ቅዱስ ጩኸቱ ይሰማል በሉት። የኢየሱስ መንፈስ ይሰማል በሉት። የክርስቶስ ስም ይሰማል በሉት። ጩህ። አንድ ሰው አሜን ይላል። ሃሌሉያ። ኢየሱስን የሚያሳንስ መንፈስ ይገለበጣል። እመን ጩና፣ አሜን በይ፣ አልሰማችሁ፣ ጩ፣ አንድ ሰው አሜን ይላል። የዳቦው መንፈስ ከምድሬ ላይ ይነሳል። የእንጀራ መንፈስ ከምድሪቱ ላይ ይነቀላል። ኢየሱስን የሚናገርት መንፈስ ቅዱስን የተሞላ ትውልድ ይወጣል። ጩ ሴ፣ አንድ ሰው አሜን ይላል። ጨብጠውና፣ ኢየሱስ በሉት ሃሌሉያ።